ሰላም ሰላም ውዶች፣ እንኳን ወደ ሳራ ላይፍ ስታይል ዩቱብ ቻናል በሰላም መጣችሁ። አራዲስ ሰዎች ካላችሁ ለመጀመሪያ ጊዜ የምታዩ ሳራ እባላለሁኝ። እንኳን ወደዚህ ቤት በሰላም መጣችሁ። እዚህ ቤት ውስጥ ስለ ፋሽን፣ ሌግጀሪ ባግ፣ ዲአይዋይ አድርጎ ቤት ማሳመር፣ አሜሪካ ውስጥ የምኖር የሶስት ልጆች እናት ነኝ። የኔን ኦፒኒየን፣ የህይወት ኤክስፐሪንስን ሼር አድርጋለሁኝ። እንደዛ አይነት ነገር ማየት መስማት የምትፈልጉ ሰዎች ሰብስክራይብ እያደረጋችሁ ቤተሰቡን ላለሁኝ እናንተ ደግሞ ሳራ አይዞች በርቺ እያላችሁ የምታበረቱ ውድ ቤተሰቦቼ እንኳን በሰላም መጣችሁ። ዛሬ እንግዲህ ማርሻል ነው ያለሁት። ማርሻል አንዳንድ ነገር ለማየት ሄጄ በዛውም እስኪ ሪከርድ እያደረው ከእናንተ ጋር ስለ እቃው ለወር አይደለም በእርግጥ አንዳንድ ነገሮች ከእናንተ የተጠየቁ ጥያቄ አለ። እሱን በተመለከተ እስኪ እንደዚህ በማርሻል እቃ እያዋዛን እቃዎችን እያየን ስለዛ እናወራለን። እንግዲህ ከኔ ጋ ሁኑ። ውዶችዬ ከናንተ ከእናንተ የመጣ ጥያቄ ነው። ብዙ ጊዜ ጠይቃለሁ፣ አንዳንዴም ደግሞ ኮሚኒኬት አድርጋለሁ እንግዲህ ከማውቃቸው ሰው ጋር ይሄ ምንድን ነው የዛሬ ጥያቄ፣ ጠየቀችኝ እህቴ። ብዙ ሰው ነው ባይዘው ይሄንን ጥያቄ ብዙ ጊዜ የምጠይቁኝ ማለት ነው። እና ሀገር ቤት ውስጥ ኢንቨስት እናደርጋለን እና ኢንቨስት አድርጋለሁ ምን ታስቢያለሽ? ጥሩ ነው ወይ በዚህ ሰዓት ኢንቨስት ማድረግ ብላ ጠይቃኛለች። እና ኢንቨስትመንቱ ምንድን ነው ስጠይቃት ቤት አለኝ እና ቤቶች ሌሎችም ቤተሰቦችም አሉኝ ቤት ገዝተው የሚያከራዩ እና እዛ፣ እንደዚህ እያለ እዚህ በጣም በቃ አፓርትመንት ላይ ነው ያለ ነው፣ ግን እንደምንም ብለን ቤቶች እየገዛን ነው እዛ እና ምን ታስቢያለሽ ብላ ነው የጠየቀችኝ። እስኪ እንግዲህ መስታወት ስላገኘው ደግሞ እዚህ ጋር መጀመሪያ አለባበሴን ላሳያችሁ። ስሊፐር ነው የለበስኩት። ክሳመር ታይም እንደዚህ አይነት ስሊፐሮች መልበስ ወዳለሁ። ባይፌር ፖርሳይን ይቻለሁኝ። የዛሬ ፖርሳይስቱ ሱ ነው። ማይክል ኮርስ ቀሚስ እናንተ ይሄ ቀሚስ 13 14 ዓመት ይሆነዋል ከገዛሁት። እስካሁን እንግዲህ ፊት አደርጋለሁኝ በጣም ይገርማል። ይኖራችሁ ይሆናል ቀሚስ ማለት የቆየ ቀሚስ ነው። ግን አንዳንድ የእንዲህ ሳምር ታይም ላይ ቴክስቸሩንም ስለምወደው ሴቭ አድርጌዋለሁ ማለት ነው። እንደነገርኳችሁ በጣም ስፔሻሊ ብሌዘሮች፣ አንዳንድ ነገሮች ላይፍ ታይም እንግዲህ ያሉኝ ልብሶች አሉ ማለት ነው እና ይህ ቀሚስ በጣም ረጅም ጊዜ ብዙ ጊዜ ለብሸዋለሁ በፊት ማለት ነው እና ይህንን ይመስላል እንግዲህ አለባበሴ፣ ውዶቼ። እና አገር ቤት ውስጥ ኢንቨስት ማድረግ ውጭስ ቤት መግዛት ገዝቶ ማከራየት፣ ከዛ ደግሞ አንድ ቀን ሲሳካልን ሂደን እንኖራለን ብለን እናስባለን እና ጥሩ ነው ወይ? ምን ታስብ ያለሽ ነው? አሁን እኔ ምንድን ነው አገር ቤት ውስጥ ቤት አትግዙ አልልም። ለምን ሁሉም ሰው አገሩ መኖር ይፈልጋል። አገሩን ማሳደግ ይፈልጋል። የሆነ ነገር አገሩ ላይ እንዲኖረው ይፈልጋል እና እኔም እንደዛ አይነት ሀሳቡ አለኝ ማለት ደስ ይለኛል አገር ቤት ብዙ ነገሮችን ማድረግ ማለት ነው። ግን ኢንቨስት አድርገን ኢንቨስትመንት ደግሞ ሬንት አድርገን ከዛ የምናገኘው ገንዘብ ብለን የምናስብ ከሆነ እኔ አሁን አይደለም በፊትም ቢሆን አዋጭ አይደለም ብዬ አስባለሁኝ። ና እንደዛ ስል ምንድን ነው አንድ ሺ ማለት አገር ቤት ውስጥ ሀያ ሚሊዮን ሰላሳ ሚሊዮን ነው የምትገዙት ቤት አደለ፣ እንደ ቤቱ አይነት ማለት ና በሚሊዮን ትገዙትና ሬንት ስታረጉት ግን በሺዎች ውስጥ ነው ሬንት የምታደርጉት። ለምሳሌ ሀምሳ ሚሊዮን የገዛችሁ ቤት ሀምሳ ሽብር ስልሳ ሽብር ሊሆን ይችላል፣ ሰባ ሽብር መቶ ሁለት መቶ ትልቅ አገር ከሆነ ትልቅ ከተማ ነው እንደዛ የምታረጉት እንጂ አነስ ያለ ከተማ ውስጥ ስፔሻ ቢልዲንግ ትልልቅ ቢልዲንጎች ለቢዝነስ ምናምን ካልሆነ በስተቀር ቤት በዛ በሀያ በሰላሳ ሚሊዮን የምትገዙት ነገር ከዛ በላይ ሀምሳ ስድሳ ሺ ብር በላይ አያወጣም ማለት ነው። እና እንደዛ አሁን በሺዎች ውስጥ በሚሊዮን ውስጥ የገዛችሁት ቤት በሺዎች ውስጥ የምታከራዩ ከሆነ አዋጭ አይደለም ብዬ አስባለሁኝ። ይሄ ምክር እንግዲህ አሜሪካ ውስጥ ለሚኖሩ ሰዎች ብቻ ነው። ለምን ብላችሁ ብጠይቁኝ እኔ የምኖሩ አሜሪካ ውስጥ ስለሆነ የሆነ ሀገር ስለምታውቁ ወይንም ደግሞ ሰዎች ስለነገሯችሁ ምንም ማታውቁት ቦታ ላይ እንዴት እንዳለ ማለት ስለማታውቁ መናገር አይቻልም። ለዛ ነው ብዙ ጊዜ አሜሪካ አሜሪካ እምለው ማለት ነው። ለምን ምኖረው እዚህ ነው። እዚህ ሀገር ያሉ ሰዎችን ነው ህይወታቸውን ያ በብዛት እንደገና ደግሞ እዚህ ሀገር ምን ቢሰሩ ወይም እዚህ ሀገር ደግሞ ቢያደርጉ ብዬ የማስበው ነገር እዚሁ ሀገር ነዋሪ ከመሆን የተነሳ የራሴን ነገር ነው ኤክስፒሪንስ ማድረግ ምፈልገው። እንግዲህ ሌላ አገር የምትኖሩ ሰዎች ከአሜሪካ ውጭ የምትኖሩ ሰዎች እንግዲህ እናንተ ደግሞ እኔ ከምናገረው ነገር ጋር ከእናንተ ጋር ያለውን ነገር ያንን ደግሞ እያስተያያችሁ ማለት ነው ጠቃሚ ከሆነ እናንተ ውሰዱት ማለት ነው። ግን የምናገረው እዚህ ሀገር ያለ ሰዎች ነው ስለማላቀው ሌላውን ሀገር ማለት ነውና እኔ ግን የዚህ ሀገር ነዋሪ በመሆኔ ለዛ ነው አሜሪካ እያልኩኝ ብዙ ጊዜ የምናገረው ማለት ነውና፣ አሜሪካ ውስጥ ደግሞ ቤት ለምሳሌ መቶ ሺ ብር ብትገዙት፣ እዚህ ሀገር ሬንት የምታረጉት ቤት ስትገዙ አንድ ፐርሰንት ነው ማለት ነው የምታስከፍሉት። እና መቶ ሺ ብር የገዛችሁትን ቤት አንድ ሺ ብር ይከራያል ማለት ነው። ሁለት መቶ ሺ ብር የገዛችሁት ቤት ሁለት ሺህ ብር ሶስት መቶ ሺህ ብር የገዛችሁት ቤት ደግሞ ሶስት ሺህ ብር ይከራያል። አንድ ፐርሰንቱን ነው የምታከራዩት ባወጣችሁት ገንዘብ ማለት ነው። ግን አያችሁት አለ አገር ቤት ውስጥ ግን በሚሊየን ታወጡትና አንድ ፐርሰንት ግማሽም አይሆንም ማለት ነው እና የምታከራዩት ግን በሺዎች ይሆናል ማለት። ስለዚህ ከቤት ውስጥ ትርፋት ታገኙ ማለት ነው፣ ክሳራ ነው ማለት ነው። ግን ብዙ ሰዎች ደግሞ ምን ይላሉ እንደዚህ ስል፣ እኛ በጣም ፎከስ የምናደረገው ለምሳሌ ዛሬ 50 ሚሊዮን የገዛ ነውን ነገር ስልሳና ሰባ ሚሊዮን ይሆናል ከቆይታ ብዛት ለዛ ነው የምትሉ ሰዎች ደግሞ አላችሁ ማለት ነው። ይሄ አሁን የምትናገሩት ነገር አገር ቤት ውስጥ የሚኖር ገንዘብ ከሆነ በጣም አዋጭ ነው። እኔ ሁልጊዜ ገንዘቡ ባንክ ውስጥ አታስቀምጡ፣ እዚህም አገርም ቢሆን አገር ቤት ደግሞ በጣም ቶሎ ስለሆነ ኑሮ የሚቀየረው ቶሎ ስለሆነ ብራችን እየወረደም ያለው ስለሆነ ምንም አይነት አገር ቤት ውስጥ ገንዘብ ካለ በምንም አይነት ነገር ውስጥ ማስቀመጥ የለባችሁም። ቤት ገዝታችሁ ማስቀመጡ አዋጪ ነው ብዬ አስባለሁ። ግን እኛ ሀገር ዳልር ልኮ መንዝሮ ለሚጠቀም ሰውን አሁን እያወራት ያለት ማለት ነው እና ከዛሬ አምስት አመት በኋላ ሀምሳ የገዛ ነው ሀምሳ አምስት ሚሊዮን አስር የገዛውን አስራ አምስት ሚሊዮን ይሆን እና ብላችሁ የምታስቡ ሰዎች እኔ ምንም ዲፈረንቱ አይታየኝ እውነት ለመናገር ለምን? የዛሬ አመት በመቶ ከሆነ ምንዛሬ ነበረው አሁን በመቶ ሀምሳ ነው የሚሆነው ማለት ነው። ምንዛሬው ስለሆነ ያ ቤቱ ጨመረ በሚሊዮን ብላችሁም ካልኩሌት ብታደርጉት የእናንተ ዳለርም ሃምሳ ብር ጨምረዋል ማለት ነው። ስለዚህ ሁልጊዜ ዳለሮች ምንዛሪያቸውን ሲጨምሩ ማለት ነው ነው ቤትም ከፍ እያለ ሚሄደው ሌላ ሌላ ነገር ሁሉ ከፍ እያለ ሚሄድ ማለት ነው እና እዚ ሀገር ውስጥ ብር ልኮ ማለት መንዝሮ በኢትዮጵያ መንዝሮ ነው እንግዲህ ደ የምትገዙት ለሚገዛ ሰው ምንም አይነት ጥቅም የለውም። አንድ አይነት ነው ማለት ነው። ቤቱ ቢጨምርም ይሄኔ ዳለራችሁ እናንተ ባንክ ውስጥ ቢሆን በዳለር ብትገዙት ዳለራችሁ ያን ያህል ወርዝ ስለሚያረግ ምንም ዲፍረንት የለውም ማለት ነው። ገብቷችኋል አይደለ? በሁለቱም ቢሆን አዋጭ አይደለም ብዬ አስባለሁ። ቤት መግዛትና ገዝቶ ደግሞ ኢንቨስትመንት ነው ብላችሁ ለምታስቡ ሰዎች ከዛ ይልቅ አሜሪካ ውስጥ ብትገዙ የተሻለ ነገር ታተርፋላችሁ። እስፔሻሊ ደግሞ አፓርትመንት ነው ያለነው እያላችሁ ማለት ነው። አገር ቤት ውስጥ ቤት ገዝቶ አከራይተን ከዛ በኋላ ስን እንኖርበታለን ምንም አዋጭ ነው ብዬ አላስብም። ከዛ ይልቅ እዚህ ሀገር ቤት ውስጥ ብትገዙ ሬንት ማድረግ ብትሞክሩ ማለት ለሌላ ሰው የራሳችሁንም ቤት እዚያ ሀገር ብትገዙ ማለት ነውና ደዛ አድርጎ ብትኖሩ ግን ኒታይም ሀገር ቤት ውስጥ እንኖራለን ብላችሁ ስታስቡ እዚህ ሀገር ያለውን ቤታችሁን ሽጣችሁ ብትሄዱ ያዋጣችኋል ማለት ነው። ያ ማለት ሀገራችሁ ቤት አትስሩ ማለት አይደለም፣ ግን እንደ ቢዝነስ አስባችሁት ከሆነ ምንም አያዋጣም ማለት ነው። በእኔ ካልኩሌሽን ነው የማወራው እና ያየሁትም ነገር የተማርኩበትም ነገር ስለሆነ ማለት ነው። እና እንደኔ እንደኔ የቤት መግዛት ሀገር ቤት ውስጥ አዋጭ ነው ብዬ አላስብም። እዚህ ሀገር ግን ያዋጣል። እኔ በቅርቡ ሬንት ለማድረግ የገዛሁት ቤት አለ ማለት ነው። እንግዲህ እና በሱ አይቼዋለሁ። ጥሩ ቦታ ከሆነ ወዲያው ታከራዩታላችሁ። ለትምህርት ቤት ለምን ጥሩ የሆነ ቦታ ካል ከገዛችሁ እና ሬንት ቀላል ነው፣ በቀላሉ ታከራዩታላችሁ አንዳንዴ ደግሞ የቤት ኪራይ ደግሞ ስታከራዩት ወጪ እኳለው የምትሉ ሰዎች ደግሞ አላችሁ ማለት ነው። እዚህ ሀገር ታክሱ እንደገና ደግሞ ሰዎች ሲለቁ ደግሞ ማሳደስ መቻል አለብን የምትሉ ሰዎችም ገጥማችሁኛል ማለት ነው። ግን እዛም ሀገር ታክስ ትከፍላላችሁ፣ ኢትዮጵያ ውስጥ ማለት ነው። እና እዛም ሀገር ሰው ለቆ ሲሄድ የምታሳድሱት ነገር ይኖራል ማለት ነው። ግን እንደውም እዚህ ሀገር የተሻለ ነው ብዬ አስባለሁ። ብዙ ጊዜ ሰዎች ስፔሻሊ ጥሩ ሰፈር ከሆነ የምትገዙት ማለት ነው። ኖርማል ማለት ደህና መካከለኛ ኢንካም ያለው ሰው የሚኖርበት ቤቶች ከሆነ የምትገዙት ማለት ነው፣ በጥሩ ዋጋ እና የምታከራዩቸው ሰዎችም እነዚህ ለክሬዲታቸው የሚጨነቁ ሰዎች ስለሆነ የሚሆኑት ልክ አፓርትመንት እንደመከራየት ክሬዲታቸው እንዲበላሽ ስለማይፈልጉ በስነስርዓት ኑሮው በንጹህ ሁኔታ ማለት ነው በአስረከባቸው ሁኔታዎች ይወጣሉ ማለት ነውና ስለ እንደዛ ቤቶች ነው የማውረው አገር ቤት ደግሞ እንደውም ትንሽ ያው ህግ አለ እዛም ህግ የለም ማለት አይደለም ግን ብዙ ጊዜ እንደምትፈልጉት አድርጎ አይደለም በወጡ ቁጥርን የሚያከራዩ ብዙ ሰዎች አውቃለሁኝ እንደገና በቃ ረጅም አመት ኑሮም ከወጡ ትንሽ አመት ኑሮም ከወጡ ለማሳደስ የሚፈጅባቸው በጣም ብዙ ብር ነው ማለት ና ተመሳሳይ ነው እንደውም ሞር ሴፍ እዚህ አገር ነው ብዬ ነው ማስበው ማለት ነው እና እኔ ቤት አትግዙ አይደለም አገር ቤት ውስጥ የምለው ግን በአብዛኞች በብዙ ድካም በብዙ ውጣ ውረድ ብዙ ጊዜ በቃ በሰዓት ተቀጥረው የሚሰሩ ሰዎች ቢዝነስን የማያውቁ ሰዎች ናቸው አገር ቤት ውስጥ ሄደው ቤት የሚገዙት ማለት ነው። ለዛ ነው የምነግራችሁ። ብዙ ጊዜ እዚህ ሀገር ውስጥ ቢዝነስ ውስጥ ያሉ ሰዎች፣ እንዴት እንደሚሰራ የሚያውቁ ሰው፣ ብዙ ነገር ኢንቨስት ያደረጉ ሰዎች ያንን አያደርጉትም እውነት ለመናገር ማለት ነው ስለሚያውቁት ግን እዚያ ሀገር በቃ እየሰራ በሰዓት እየሰራ ረጃጅም ሰዓት የሚሰሩ ሰዎች ብዙ ጊዜ ቤተሰቦቻቸው እየደወሉ እዚያ ሀገር ለምን ቤት አትገዥም? እገሌ ገዝተዋል። ያው ደላላም በጣም ነው በደላላ በጣም ነው የሚያስበሉን ማለት ነው። ቤተሰቦቻችን ባለማወቅ ማለት ነው እነሱም እየደላላ መጠቀም ያደረጉና ለምን እነሱ ያው አስር ሚሊዮን አንድ ሰው ይገዛና የሚያውቁት ሰው በሚቀጥለው አመት አስራ አምስት ሚሊዮን ሆነ መባሉን ነው የሚያስቡት እንጂ አያውቁትም እና እንዳልኳችሁ ነው። አገር ቤት ውስጥ ብር ላለው ሰው የአገር ቤት ውስጥ ነዋሪ ለሆነ ሰው በጣም አዋጭ ነው በምንም አይነት መንገድ ማለት ነው። ላይፍም እየጨመረ ስለሆነ ሚሄደው ኑሮ ማለት ነው እንደዚህ አይነት ነገሮች ቤቶች፣ አንዳንድ ነገሮች ቋሚ የሆነ ንብረቶች እየጨመሩ ይሄዳሉ። ና ግን ገንዘብ ሲሆን ቫሊዩ እያጣ ስለሚሄድ መግዛት መልካም ነው። ግን እኛ ሀገር፣ እዚሁ ሀገር ዳልር ልከን ስለሆነ የምንገዛው ቢጨምርም ቢቀንስም ለእኛ አንድ አይነት ነው ማለት ነው። ከዳልሩ ጋር ስለሆነ የሚሆነው እና ቤተሰቦቻችን ባለማወቅ በራሳቸው ምክንያት ነው። እነሱ በሚያዩት ነገር ይጨምራል ብለው በማሰብ ነው ያንን የሚያደርጉት ማለት ነው። እና ብዙዎቹ ደግሞ እዚህ ሀገር ኢትዮጵያ ውስጥ ደግሞ ሂደው እንደዚህ ቤቶች የሚገዙ ሰዎች ከዚህ ሀገር ውስጥ በጣም ለፍቶ የሚያገኙ ሰዎች ናቸው። ቢዝነስ ምና የሚሰሩ ሰዎች ያንን እንደማያደረጉት ስለማቅ ነው፣ ስለሚያውቁት ያንን ካልኩሌት ስለሚያደረጉት ብዙዎቹ ቢዝነስ ካልሆነ በስተቀር እንደዚህ ቤት ገዝቶ ማከራየት በቃ እንደምንም ብሎ ገዝቶ ማከራየት ነገር ላይ የሉበትም በአብዛኛው ማለት ነው። እኔ የምነግራችሁ እንግዲህ ቤት ገዝታችሁ የምታከራየት ወይ ገዝተን እናተርፋለን የምትሉ ሰዎች ናቸው እንጂ ብዙ ኢንቨስትመንት መስራት ኢትዮጵያ ውስጥ ይቻላል። በጣም ብዙ ነገር አልተሰራም ማለት ነው። ግን እናንተ ቤት ብቻ ገዝታችሁ የምታከራዩ ወይንም ደግሞ ቤት ገዝተን እዛ ብሩ ይጨምርልናል ብላችሁ የምትሉ ስለነዛ ሰዎች ነው የማወራው እና እንደዚህ አይነት ሰዎች ብዙ ጊዜ እዚህ ሀገር በቃ ረጃጅም ሰዓት ሰርተው ከዛ በኋላ ነገ ከነገ ወደ ህይወታችን ይስተካከላል ብለው የሚያስቡ ሰዎች የሚያደርጉት ስለሆነ አዋጭ እንዳልሆነ እነግራቸዋለሁ። ማለት በዚህ በዚህ ምክንያት ከዛ ይልቅ እዚህ ሀገር ብትገዙ እየተሻለ ነው ብዬ አስባለሁኝ። ጥሩ ሰፈር ከሆነ እኔ አሁን በቅርቡ ቤት ገዝቼ አከራይቻለሁ። ወደ ሶስት ወር ሊሆነው ነው አንድ ቤት ማለት ነው እና ጥሩ ጥሩ ትምህርት ቤት ያለበት ሰፈር ስለነበረ በጣም ሰው ፍላጎት አለው። አሪፍ ሰፈር ከገዛችሁ ማለት ነው እንደነገርኳችሁ፣ እንግዲህ በገዛችሁት በት አንድ ፐርሰንት አድርጋችሁ ነው የምታከራዩት። ከዛ በላይም ልታከራዩ ትችላላችሁ እንደ ቤታችሁ ማለት ነው። ግን ከዛ በታች ግን አታከራዩትም በብዛት ማለት ነው። ወርዝ በሚያረገው የጨመረ በሄደ ቁጥር ደግሞ ሬንቱም እየጨመረ ይሄዳል። የቤታችሁ ቫሊዩ መቶ ሺህ ብር ገዝታችሁት እናንተ መቶ ሺ ነው የገዛችሁት ግን ከሆነ አመት በኋላ ከአንድ 1 ዓመት በኋላ 150 ቢሆን ቤታችሁ ወይ ከስድስት ወር በኋላ የቤት ኪራዩ ቫሊዩም ይጨምራል ማለት ነው፣ እንጂ አይ መቶ ሺ ብር ስለገዛችሁት አይ አትባሉም። ገባችሁ አይደለም? በጨመረ ቁጥር ሰፈሩ እየጨመረ ነው የሚሄደው። የቤቱ ቫሊዩ በጨመረ ቁጥር የቤት ኪራዩ ቫሊዩ እየጨመረ ነው የሚሄደው። እና በዛም ሆነ በዚህ እዚህ አገር እንጂ አገር ቤት አዋጭ አይደለም። በዚህ ምክንያት ማለት ያ ደግሞ ማለት አሁንም ደግሜ ደግሜ የምነግራችሁ አትግዙ ቤት አይደለም ያንን አውቃችሁ አስባችሁ መግዛት መልካም ነው ብዬ አስባለሁ። እንደው ገንዘብ ያመጣልኛል ነገ ከነገ ወዲያ ይጦረኛል ብላችሁ እስፔሻሊ አፓርትመንት ውስጥ እዚህ ሀገር ተከራይታችሁ እየኖራችሁ ሌላ እዛ ሄዳችሁ የምትገዙ ሰዎች ማለት የተሻለ ነው ብሎ በማሰብ የተሻለ ገንዘብ እሰራለሁ ብላችሁ በማሰብ ማለት ነው። ግን አትሰሩም በዚህ በሁለቱ ምክንያት ቤት እዚያ የተሻለ ቤት የተሻለ ገንዘብ እዛ ሀገር በማድረጋችሁ አትሰሩም። ና ደጋግሜ የምናገረው ብዙ ኢንቨስት የሚያደርጉ ሰዎች እዚያ ሀገር ቢዝነስ ያላቸው ሰዎች ያንን አያደርጉም በአብዛኛው ማለት ነው። ወይ ቢያደርጉም ደግሞ ያው በጣም እንደዚህ እንሰራለን ብለው ሳይሆን ሀገራቸውንም የተወሰነ ነገር ለመጥቀም አንዳንድ ነገሮች ሀገር ቤት ብናረግ ብለው ስለሚያስቡ ነው። እና እኔ አገሬ የምሰራው ነገር አለኝ መስራትም እፈልጋለሁ። ለወደፊቱም ብዙ እቅድ አለኝ እንደዚህ አይነት እቅዶች ሀገራችን እኛ የምናሳድጋት ግን፣ ቤት አከራይቼ ገንዘብ አገኛለሁ ቤት ገዝቻ አትርፌ ይሽጣለሁ ብላችሁ የምታስቡ ሰዎች ግን እንግዲህ ይሄ ነው የምለው ማለት ነው። ያ ምለው አሜሪካ ውስጥ የምትኖሩ ሰዎችን ብቻ ነው ከዚህ ሀገር ጋር ያለውን ነገር አድርጌ ነው እየነገርኳችሁ እንትምለው ማለት ነው። ግን አረብ ሀገር አሁን ያሉ እህቶች ስፔሻሊ ለስራ የሚሄዱ ሰዎች ኢንቨስት እዛ ሀገር ማድረግ ስለማይችሉ ብራቸውም ደግሞ ባንካቸው ላይ ኢትዮጵያ ውስጥ ባንክ ላይ ተቀምጦ ቫሊዩ በጣም ስለሚቀንስ እነሱ ቶሎ መግዛት ያለባቸው ይመስለኛል ማለት ነው። እንደነገርኳችሁ ነው፣ ብር ኢትዮጵያ ውስጥ ቫሊዩ ይቀንሳል ወዲያው ማለት ነው። ብር የትኛውም ዓለም ላይ ስለሆነ ወዲያውኑ ቦታ ላይ የሆነነ ቦታ ላይ ሲያርፍ መልካም ነው ብዬ አስባለሁ። ማለት ነው ግን እዛም ሀገር ሆነው ኢንቨስት ማድረግ የሚችሉ ሰዎች በሀገሩ ማለት ነው፣ በሀገሩ ህግ ማለት እዛ ቤት መግዛት መሸጥ ምናምን የሚችሉ ሰዎች ያንን ቢያረጉ ተመራጭ ነው ብዬ አስባለሁኝ። ማለት ነው እና ብዙ ጊዜ እኛ በአብዛኛው ኢትዮጵያዊ ሀገራችን ነው ኢንቨስት ማድረግ ያለብን የሚመስለን ማለት ነው። ይህ ትክክል አይደለም። ባላችሁበት ሀገር በደንብ ኢንቨስት አድርግ። ቤተሰቦቻችሁ ለሀገራችሁ ይዛችሁ መግባት ትችላላችሁ። ብሩን ግን ኢንቨስትመንት ትክክለኛ ቦታ ኢትዮጵያ ነው ብዬ አላስብም። ብዙ ነገሮች ማለት ነው ስፔሻሊ ቤትን በተመለከተና እሱን ብታስቡበት መልካም ነው ብዬ አስባለሁኝ ማለት ነው ግን ኤክስትራ ገንዘብ ካለ አገራችን መኖር እንፈልጋለን ስንል ብዙ ነገሮችን ስንል ቤቱ መግዛቱ መልካም ነው። ያትግዙ አለለም አሁንም ደግሜ ነው መነግራችሁ ቤት ግዙ፣ የምትፈልጉትን ነገር አድርጎ ግን ከዚህ ውጪ መሆን አለበት። በቃ እናተርፋለን እዚህ ምንም ነገር ሳይኖረን እንደዚህ ነገር እናረጋለን ብላችሁ የምትሉ ከሆነ ምንም አታተርፉም ማለት ነው። እና ያንን ነው እምለው፣ ባላችሁበት ሀገር ኢንቨስት ብታረጉት የተሻለ ነው ብዬ አስባለሁኝ። እንግዲህ እናንተ በጣም ብዙ የምታውቁ ሰዎች ሰሙኝ ያላችሁ ብዬ አስባለሁኝ። ና እናንተ የእናንተንም ደግሞ አስተያየት ኮመንት ላይ አሳውቁኝ። ምናልባት የሳትኩት ነገር ካለ እዚህ አሳ ማለት ኮመንት ላይ ጻፉ። ሌሎቻችሁም ስለሚያዩ ኮመንትን ይማሩበታል እኔም መማራለሁ ማለት ነው ውዶች። እስካሁን ድረስ ከኔ ጋር ስለነበራችሁ ውድ ጊዜያችሁን ስለሰጣችሁኝ በጣም አመሰግናለሁኝ። ባለንም በሌለን ነገር ሁሉ እግዚአብሔርን አመስጋኝ እንውል እላለሁኝ። በሚቀጥለው ጊዜ እስክንገናኝ ድረስ ቸርን ሰንብት ባይ